ሄላው ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? አዴ ፋሚሊ ቲዩብ ተከታታዮቼ ዛሬ ራሳችንን አብዴት አድርገን እናውቃለን ወይ? የተለያየ ዘርፍ ላይ ልንሰራ እንችላለን። ለምሳሌ አካውንቲንግ፣ ኢንጂነሪንግ፣ ዶክተር በተለያየ ዘርፍ ወርከር ሊሆን ይችላል። በተለያየ ስራ ዘርፍ ለምን እንጀራ ጋገር አይሆንም? ማንኛውም የማይናቁት ስራዎችን ቢሆኑ እንዲሁም በትምህርት ዘርፍ በግል በሁሉም ዘርፍ የተሰማራ ሰዎች ፒፕሎች ችን አብዴት አድርገን እናውቃለን። ይሄ ነገር እኔ ጋ እኔ ጋ እያየሁት ነገር ያለ ስለሆነ ከራሴ ተነስቼ ላወራቸው የፈለኩት ነገር አለ። ይሄ ራሴን አብዴት አድርጌ አላቅም። እኔ ለምሳሌ ዲግሪን ተመረኩኝ ተማርኩኝ ሌላም ሾርት ትሬኒንጎችን ወሰድኩኝ ምናምናም በቃ እዛው ጋ ነው ስቶፕ ማረገው። ከተማርኩ በኋላ ለሳምንት ለሁለት ሳምንት ምናምን አብዴት አድርጌ አላቅም አንብቤ አላቅም ወደኋላ የማስታውሰው ነገር የለኝና ኦኔሌ ወርክ ላይ ብቻ ነው እንትን ምለው ና ይሄ ነገር በጣም በጣም በጣም ዲስ አድቫንቴጅ አለው። ራስን አብዴት ያ ለማድረግ በጣም በጣም ዲስ አድቫንቴጅ አለው። ለምን እንደሆነ ታውቃላችሁ? ተምረን ብዙ ነገር አድርገን ብዙ መስዋዕት አድርገን ለፍተን የተመረቅንበትን የሙያ ዘርፍ ራስን አብዴት ካለማድረግ ብዙ ወደ ኋላ የሚገቡትን ነገሮች አሉ። በስራ ትላላችሁ፣ ከሰዎች ጋር ኮምፒቴሽን እንዳይኖረን ያደርጋል፣ ወደ ኋላ ይጎትተናል። እና አብዴት ማድረግ በጣም በጣም በጣም ትልቅ ነገር እንደሆነ ነውን እያየት ያለት በቃ፣ በተለያዩ ሾርት ተርሞች ራስን ትሬኒንግ፣ የራስ ትሬኒንግ መስጠት፣ በስራ በተሰማራንበት ሙያ ምን ያስፈልገዋል፣ እየተለመደ ስራ ልንሰራ እንችላለን። ለምሳሌ ምንም አብዴት የሚያስፈልጉ ስራዎች አሉ፣ ግን ቢሆንም ደግሞ ራስን አብዴት አድርገን ከሰዎች ጋር ተወዳዳሪ የሆነ መቅረብ በጣም በጣም በጣም ትልቅ ነገር ነው። በጣም እኔ በዚስ ታይም እያየት ነገር ያለውት ብዙ ሰዎች ላይ እየተከሰተ ያለው ራስን አብዴት ያለማድረግ ነው። በተማርንበት ሙያ፣ በስራችን፣ በተለያየ ነገር ራሳችን አብዴት እያደረግን አይደለም። ስለዚህ ራሳችን አብዴት ካላረግን የት ቦታ ነው ሄደን እንወዳደረው የምንችለው? እንግሊዝኛ ቲቸር ነበረ ዘጠኝ አስር ስማርን ያሆን ሁሌ ኖት የሚያጽፈኝ ወጥቶ እንደ ሂስትሪ ኖት ጻፉ ብሎ ኖት አጽፎን ይወጣል። አንድ ቀን ኮታችሁ አውሮ አይለን ፕራክቲስ አርጎ አይለን። እንግሊዘኛ ከማይወራባቸው ሀገሮች አሁን እኛ ኢትዮጵያኖች አንደኞች ነው። እኔ ያል ብንማር ማስተርስ ዲግሪ ከዛም በላይ ቢኖረን በእንግሊዘኛ ሰው በጣም ይቸገራል፣ ለማውራት ይቸገራል። ና ይህም አንዱ እንትን ነው። ና የእሱም ጥረት ካለብን በተለያዩ ፕራክቲስ በተለያዩ የትምህርት እንትኖች መቅረፍ እንችላለን። እና ስናብሌት ማድረግ በጣም በጣም ትልቁ ኃይላችን ነው። በቃ ትልቁ ኃይላችን ነው። ለሰው ልጅ ራስን አብዴት እንደማድረግ ትልቅ ነገር ያለው ነገር የለምና፣ ራስን አብዴት ማድረግ ትልቅ ነገር ነው። ስለዚህ ፒፕሎች፣ ህዝቦችንን አብዴት እናድርግ። እኔንም ነው የሚገርማችሁ ነገር እኔም ራሴን አብዴት እያደረኩ ስላልሆነ ነው እያወራሁ ያለሁት። ና በቃ እንዴ እኔ ለምሳሌ አንድ የዛሬ ወርኩ ትሬኒንግ የወሰድነው የወሰድነው ሾርተርም የወሰድነው በሚቀጥለው ስንጠይቅ አናውቅም ምክንያቱም ምን እንደሆነ ታውቃላችሁ? ራስን ዴይሊ አብዴት አናረግም። ለትምህርቶች ለተለያዩ እውቀቶች ራሳችንን እንትን እያለን አደለም። እና በሚዲያ በቲክቶክ በምናምን ነው እኛ የተጠልፈን ከማንበብ ወጥተናል። እና ይህም አንዱ እንትን እየሆነብን ነው። ይህም አንዱ ችግር እየሆነብን ነው። ነገሮችን ከማንበብ ከትምህርቶች፣ ነገሮችን ከስራችን ጋር ተያያዥ ያላቸውን ነገሮች ያለማንበብ፣ ራስን አብዴት ያለማድረግ ብዙ ችግር እያመጣ ያለ እንትን ነው። ና ራስን አብዴት ማድረግ በጣም በጣም ወሳኝ ነገር ነው። በጣም ማንበብን እንደ ልምድ ብን ቆጥር አሪፍ ነው ላለው እኔን ጨምሮ ይቅርታን፣ እኔ እናንተ ብቻ አይደለም፣ ራሴንም ጨምሬ ነው። ና ጥሩ ነው ላለው ግን ያለ ተመልካቾቼ ላይክ፣ ሼር ያረጋችሁ፣ ባይ ወዳችኋለሁ።